እግዚአ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በእሷ ላይ ሥልጣን የሌለባት በክብር ያረገችናት የእግዚአብሔር ታቦት ይሏቸዋል። ማርያም ናት። አንዱ ባለቀኔ እመቤታችንን እንዲህ ብሎ እኮ ተቀኝቶባት ነበር። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎሞር መና ይዛ ደግሞ ፍርፋሪ እየለመነች ራበኝ የምትል። ሰማይ ሙሉ ጎሞር መና የተባለው እኮ ባለቤቱን እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ከእመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማለች? እስኪ ጥሩልኝ ማናለች? ሌሎች ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከእመቤታችን በቀር የትህትና እናት ማነች? ኧረ ቀረብ ብለው እዩዋት ባካችሁ፣ ለመናዋ ወርቅ ነው፣ ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን።